የተፈጥሮ ቦታ ታገኙ ግን ከዛ ከበራፉ ጀምሮ እስከዚህ ድረስ ብዘረጋው መቶውንም አምሳውን ብትጀምረው ውሃ ይገፋላችኋል ምንድነው ዳገት ሰው ሲዳገት ያም የሚደክመው ውሃ ይደክመው አለኝ ገደል ያለ ደግሞ አይደክም አይደለ ይህም እንደዛ ነው ስለዚህ በዛ መሰረት የምትጠቀሙበትን ነገር ብትፈጠሩ መልካም ነው ባጠቃላይ ግን እሺ ስትጠቀሙ ያው ለጊዜው አንዱን አሁን ምክትጠቀሙ አምሳውን ነው ቀጥ ያለ ከሆነ ይሄ ኮለች ቆራጣለኝ ገደል ያለ ከሆነ አምሳን ትጠቀማላችሁ። አንዱን ግን አስቀምጡ ተቤታችሁ። ይህ አይችልም፣ አይጥ ይበላዋል፣ ማፈስ ታደርጉ፣ ተሾ ይቀደዋል፣ የተለያየ ነገር አለ። በጥንቃቄ ማስቀመጥ እንዳለባችሁ ነው። ስለዚህ የዝችን ሞተር ጥንቃቄ ምንድን ነው። በኋላ ስታልፉ ታዊታላችሁ። ለሁላቸው አይታያችሁ፣ በዚህ አካባቢ የሚታያችሁ እዚህ ጥቁር ነገር አለች። ያው የተማረ ልጅ መቼም አይጠፋውም ይኖራል። ሙላው ሰው በየቤቱ ልጅ ይኖረዋል። ስታርት ስቶፕ ነው የሚል ያለ። በአማርኛ መሆን ነበረበትኝ፣ በእንግሊዝኛ ነው የሆነ። ከላይ ይህች ጥቁሯ መታ ከላይ ከሆነች ማጥፋት ነው። ከታች ከስሯ ከመጣች ለመክፈት ማዘጋጃት ነው። ስለዚህ በኋላ በዚህ የሚታልፉ ካላቸው ብታዊ ታሪፍ ነው። ስለዚህ ይችን ጥቁር ይኸው እንዳርዬ በዚህ በግራጀ ዝቅ ከፍ እንደዚህ ጫንና፣ ይህን እዚህ ነው የማጠብቀው። ይሄው አሰርኩታታች። በዛ ላይ ሰዎች ምናልባት አልባስ ስለተግባሯ በዚህ ታያት። ቅድም እንዳለው በየቤታችሁ ቢመጣ ናፍጣ ተሞልቷል፣ ዘይት ተሞልቷል። እዚህ አስሬዋለሁ። ይህን ካሰርኩ በኋላ አሁን የፈለገ ቢሆን ዝም ብዬ ብጎቶ አይመጣልኝ። ይሄው አሁን ደግሜ ይበድ፣ ይሄው መለሰኝ ይጎተኛል እንጂ አይመልሰኝ። ምን ያስፈልጋል? ይችን ቀያ ያያቻት ጫንካት ባረጋውን ይመጣል። አሁን ብዙ ጊዜ አርሶ አደሩ ምን ያደርጋል? ቤት ስለማይቅ ይሄ ናሳብ አትሳብ ተበጥሰብ እያለ ይወጣል ወደኛ። ስለዚህ ይችን በጣም ጥንቃቄ መልካም ስለዚህ ዋና አላማው እሱ ነው በዚህ በጣም አስቸጋሪ በሆነ ወቅት የቆላና መስኖ ባለሙያዎች ሌሎችም አጋር አካላት ሁነው ቦታችሁ ድረስ መጥተው ነው በየውሃ መገኘው የመረጡት ስለዚህ ይህ ደግሞ አርሶ አደሩን ለመለወጥ ያለው ዋና አላማ የሚያሳየው ስለዚህ እናንተ ደግሞ ታማኝ ሆናችሁ ታማኝነት ብቻ ሳይሆን ቀጣይ ከፕሮግራሙ የምትወጡ መሆኑን አውቃችሁ ወደ ድህነት እንደገና አንመለስም፣ ድህነትን እናሸንፋለን ብላችሁ እንደምትቀጥሉ ነው የተነጋገራችሁት እዚህ በፊትም ሰነዱን ያያችሁት በዛ ልክ ነው። ሌሎችም ድጋፍ ከድሮ በተለየ የመጣው በዛ አግባብ ነው። ሁል ጊዜ ድህነት ላይ ልንኖር አይገባንም። ስለዚህ እንደምንም ታግለን ያለንን አማራጭ ተጠቅመን መስኖም ሌላም በምርጥ ዘር በማሻሻል ኑሯችን እናሻሽላለን። መሬቱም አለን፣ ጉልበቱ አለን። ስለዚህ የቸገረን የተወሰነ መነሻ ካፒታል ስለሆነ ይህን ደግሞ በተደጋጋሚ ጊዜ በገንዘብ ሲመጣ ውጤታማ የሆነ ስላልሆነ እስኪ በሚፈልጉት ችግር ማቴሪያሉ ይቅረብላቸው እና ያላቸውን ጉልበትና መሬት ተጠቅመው ያልሙ፣ አካባቢውን ደግሞ ያው ገቢያ እንዲኖር ያደርጉ፣ የኑሮ ውድነቱንም በተወሰነ ደረጃ ለማሻሻል ይጠቅማል በሚል ነው።